ነገር ለምን ይሄን ማድረግ እንደፈለግሽ በግልጽ ንገሪ። ልጅ አይነሽ ልታደርገ ገፋፋሽ ምክንያት ማወቅ ፈልጋል። ተነስተሽ አላደረግሽውም። እኔ አላውቅም አባዬ፣ ዳጣ ነች። እኔ ሌባ ለማስባል ቦርሳ ውስጥ የከተተችው ጠፍቶ የነበሩት እቃዎች በሙሉ ተገኝተዋል። ወርቆችን ከምርህ ነው? እውነቴ ነው ነግረሽ ነበር።

ጉድ ጉድ ጉድ ጉድ ነው ትላላችሁ። የወይዘሮ ማርታን ወርቅ የሰረቀችው ማን እንደሆነ የታወቀች። በፍጹም ያልታሰበ ሰው፣ በፍጹም ትሰርቃለች ተብላ ያልታሰበች ሰው ናት ማለት ነው። ወርቁን የሰረቀችው ግን ለምን ሰረሽ ስትባል ምን መልስ መስጠት አልቻለችም ማለት ነው። በድጋሚ እንግዲህ ዳጣና ናታን አንድ ክላስ ውስጥ ተይዟል። ዳጣ በድጋሚ ሌላ አጣብ ቅሽኝ ውስጥ ገባች። እንግዲህ ወይዘሮ ማርታና አቤቅል እነሱ ሲያውሩ ተደብቀው እያዳመጧቸው ሁሉ ነገር እየሰሙባቸው ነበረ። መጨረሻ ላይ ግን በሩን በ ወርግደው ሲገቡባቸው በጣም ሁለቱም ተደናቅጠዋል። ምን ተፈጠረ ጠረ የሚለው እንግዲህ አብረን እናያለን። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሁላችሁም ሰላማችሁ ይብዛልኝ። በያላችሁበት ዓለም ዳርቻ ፈጣሪ ጠብቃችሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ ነባሮች ደግሞ ስለምታበረታቱኝ ከልብ አመሰግናለሁ። ዳጣ ከአስራ ስምንት ዓመታት በኋላ ቤተሰቦቿን አገኘች። ብዙ የቤተሰብ ጥያቄ፣ የማንነት ጥያቄ አለባት እናት እናት ልጇን ልጄ እንደምትለው ልጄ መባልን ትፈልጋለች፣ እናቴ ማለት ትፈልጋለች። አባትም ልጁ ልጄ እንደሚለው እሷም ልጄ መባል ትፈልጋለች፣ አባቴ ማለትም ትፈልጋለች። ነገር ግን ተስፋ ባለመቁረጧ ከአስራ ስምንት አመት በኋላ የአባትነት ጥያቄ ተመልሶላታል። ነገር ግን የእናትነት ጥያቄ አልተመለሰላትም። እሱም እንግዲህ ውጭ ላይ አባቴ እያለችው እቤት ቤት ውስጥ ደግሞ ጋሼ እንድትለው ፈቅዶላታል ማለት ነው። ይህን ሁሉ ነገር ግን ቤተሰቡ ቤት ውስጥ ያሉት ምንም የሚያውቁት ነገር የለም። የጓደኛው ልጅ እንደሆነች በሚስጥር እሱ ጋር እንድትቀመጥ ያው እንደላካት አስመስሎን ያስገባት ማለት ነው። እንግዲህ ወርቁ ጠፍቶ ነበረ። የጠፋው ወርቅ እንግዲህ ማን ላይ ነው የተሳበበው? ዳጣ ላይ ነበር የተሳበበው። ከአንቺ ውጪ ማንም ይህን የሚያደርግ የለም። እኛ ቤት ማንም ሰው ሌባ የለም። አንቺ ከ ከመምጣትሽ በፊት እዚህ ቤት መርፌ እንኳን ጠፍቶ አያቅም። አቤቄልም እንደዚህ አይነት ነገር አታደርግም። ውሃም እንደምትያዝ ጥሩ ልጅ ናቸው፣ እንደዚህ አይነት ነገር አታደርግም። ሰላምም እንደዛው ቤተኛ ነች፣ ይሄን ነገር አታደርገውም። እንደውም ደግሞ ናታንም እንደዚህ አይነት ነገር አያደርግም በማለት እንግዲህ ወደ ዳጣ ላይ ተደምድሞ ነበረ። እንግዲህ እንደዚሁም ደግሞ ወይዘሮ ማርታም እንግዲህ አንገቷን ሲጥ አርግታለቅ ሊገላት ደርሳ ነበረ። ነገር ግን በተረጋጊ እኔነ ይሄንን ነገር እውነቱን የምደርስበት በማለት አቶ ደረጀ ነገሮቹን በራሱ መንገድ እየሄደበት ባለ እንግዲህ መጨረሻ ላይ የአቤቄል ከላስ ገብቶ ቦርሳውን በበረበረ ጊዜ ያው ጥርጣሬ አድሮበታል። እሱን ጠርቶ ነይ ቦርሳውን ክፈቺ በማለት ነው ያላት ማለት ነው። እሷም እንግዲህ በጣም በመደናገጥና ለምን ዳድ ነው ያለችው። ዳድ አትበይኝ ብየሻለሁ፣ ነይ ያልኩሽ ብቻ አድርጊ ነው ያላት ማለት ነው። እሷም እንግዲህ በጣም በመንቀጥቀጥ እንዴት ምንድን ነው አባዬ፣ በሰላም ነው ለምንድን ነው ያለችው። እና ነገር ግን ቦርሳውን ስትከፍተው የእናትየዋ የወይዘሮ ማርታ የጠፋ ወርቅ ያበቀል ቦርሳ ውስጥ ተገኝቷል ማለት ነው። እንግዲህ አቶ ደረጀ ልጄ፣ እንዴት ነው ይሄን ነገር ልታድርጊ ያሰብሹ? እንዴት አሰብሹ? እንዴት መጣልሽ ይሄ ሀሳብ በማለት ነበር ያላትና እሷም ድጋሚ እንግዲህ አላረፈችም። አሁንም ድጋሚ አባዬ፣ እኔ አላቅም ዳጣ ነች ቦርሳው ውስጥ ያደረገችው በማለት ነው እንግዲህ ወደ ዳጣ ልታላክት ያሰበችው አቶ ደረጀም እንግዲህ ልጄ መዋሸት ስህተትን አለማመን በወንጀል ላይ ሌላ ወንጀል ነው። እኔ ወንጀል ሰርቶ የሚዋሽን ሰው በጣም እንደ መጠላት ታውቂያለሽ። ስለዚህ እውነቱን ተናገሪ፣ አባትሽ ነኝ፣ እረዳሻለሁ። ለምንድን ይህን ነገር ያደረግሽው ቢላትም እንግዲህ አባዬ ምንም አቀው ነገር የለም ዳጣነት ያደረገችው በማለት እንግዲህ ድጋሜ ትደግመዋለች ማለት ነው። እሱም አሁን ልንጣላ ነው፣ እውነቱን ንገሪኝ፣ እኔ አባትሽ ነኝ፣ እረዳሻለሁ፣ ንገሪኝ እስቲ እውነቱን። ለምንድን ይህን ነገር ያሰብሽው ለምንድን ነው ምስኪን ልያስደበደብሻት በማለት እንግዲህ ይጠይቃታል። እንግዲህ ስህተትን አለማመን ሌላ ስህተት ነው። ብሎም ስላሰራራት አሰራራት ያው ለምን ወርቁን እንዳነሳችው ያው ተናግራለች ማለት ነው። የቅናት መንፈስ ይዟታል። የቅናት መንፈስ እንደሆነ ያውቃሉ ሁላቸውም። በዳጣ በጣም እንደምትቀና እናታን ልንጠቀኝ ነው ብላ በደንብ እንደምትቀናባት ሁላቸውን ድብን እርግተው ነው የሚያውቁትና እሱም እንግዲህ ይሄ ነገር ሁለተኛ እንዳይለመድሽ፣ እቺ ምስኪን ልጅ አስደበደብሻት፣ ተጠራጠርናት ሁላችንንም። ስለዚህ እሷን ይቅርታ ትጠይቂያለሽ እኔ ደግሞ እናትሽን እንደምንም ብዬ አሳምናታለው። በማለት ነው እንግዲህ ከአቤቄል ጋር የተስማሙት ከአባቷ ጋር ማለት ነው። እንግዲህ እሷንም አሁኑን ሄድሽ ዳጣን ይቅርታ ጠይቂ፣ ሁለተኛ እንደዚህ አይነት ነገር እንዳይለመድሽ ይላታል። እንግዲህ ወደ ወይዘሮ ማርታ ባለቤቱ ጋር ሂዶ እንግዲህ እሷንም ጠርቷት እንግዲህ በሷን በመቻኮል ነው የመጣችሁና እንዲህ በምንድን ነው በማቻኮል እኮ ነው የጠራኸኝ በጣም ስትለው፣ እሱም እንግዲህ አዎ አስቸኳይ ፈልጌሽ ነው ያላት። እና ምንድን ነው ስትለው፣ እንግዲህ ወርቅሽ ተገኝተዋል ነው ያላት። እንዲህ እንዴት ተገኘ፣ አመነች እንዴት አመነችልህ ነው ያለችው ማለት ነው። እና እሱ እንግዲህ ነገሮቹ አንቺ እንዳሰብሽው አይደለም ነው ያላት። እንዴት ምንድን ነው ስትለው፣ እንግዲህ እሱም በእኔ ጥፋት ነው ይሄ ሁሉ ነገር የተደረገው ይሄ ሁሉ ነገር የተፈጠረው በእኔ ጥፋት ነው አንደኛ ነገር አቤቄል ይህንን ነገር ሳታጣራ ሳታውቅ መናገሯ፣ ሁለተኛው ደግሞ አንደኛው የኔ ስህተት ነው በማለት ነው ያለላት። እና ምንድን ነው አንተ ደግሞ የተሳሳትከው ስትለው፣ እንግዲህ ባለፈው ኮሜዲኖሽ የወርቅ ማስቀመጫ ተበላሽቶ ነበረ። ስለዚህ እንዳይጠፋ ብዬ የኔ ኮሜዲኖ ውስጥ አድርጌ ቆልፍዮ ነበረ፣ እኔ ደግሞ ረሲቸው ነው በማለት ነበር ያላት እና እሷም እንግዲህ ይሄንን ነገር ማመን አልቻለችም። እንዴ ጥፋቷን እየደበክላት ነው ያለችውና፣ እሱ እንዴ እኔን አታምንኝም እንዴ ማርቲን ያላትና፣ እኔን አታምንኝም እንዴ አንቺ፣ እኔ ነኝ እኮ እንደዚህ ያነሳውትኝ እያልኩሽ ነው። ጥፋቷን እየደበኩላት አይደለም፣ ልጅቷን አስቀይመናታል አለ ጥፋቷ ወንጅለናታል በማለት ነው ያላት። ሆ በጣም አዝናለሁ እንደዛ ከሆነ በጣም ነው የማዝነው። እኔ ቅርታ ጠይቃታለሁ ልጅቷን ነው ያለችው። እንግዲህ ማለት ነው ወይዘሮ ማርታ ማለት ነው። ነገር ግን እንግዲህ ከሰላም ጋር ያለው ግንኙነት እንደቀጠለን ያለው ማለት ነው። እንግዲህ እሷም እናትሽ ራስሽ እንዳብሳሽ አታውቅም ወይ እያለች እያወራቻት ነበረ። ነገር ግን ዳጣ ለመናገር ፈቃደኛ አልሆነችም። እያወራዎች ነው ስትላትም እኮ ማውራት አልፈለግኩም እኔ በማለት ነው እያለቻት የመለሰችላት ማለት ነው። ዳጣ ነገር ግን አንቺ ልጅ የለሽም ወይ ስትላት አክሽኒ ልጅ የለኝም፣ ይሄው እንደምታይኝ የሰው ኩሽና ውስጥ እድሜን ጨረስኩት እያለች እንግዲህ እያዘነች እየነገረች አትገኛለች። እሷ እንግዲህ ለምወጣ ብለሽ አንዱን አታገቢም ታዳር እያለች ትገኛለች ማለት ነው። ነገር ግን የሆነ በውስጧ እየተደበቀ እየታመቀ ነገር ይታይባታል ሰላም ማለት ነው። እንዲሁም እንግዲህ ዳጣ በጣም ተጫዋችና ደስ የምትልጅ በመሆኗ እንግዲህ ቡና አፍልታ ለእትዬ ውሰጂላቸውን ብላት ነበረ። ለእሷን ቡና አፍልታ እጣን እያጨሴ ወስዳላት ነበረ። እንዲህ ዳጣ፣ አንቺ ትንሽ ያፈላሹ ስትላት እንግዲህ እሷም ሀይ ሰላም ነች አፍልታ ሰታኝ ውሰዲ፣ ለእትዬ ውሰጂ፣ እስቲ ዛሬ ሴስ ሴትን ምሰይ ብላ አለችኝ፣ በማለት ትላታለች ማለት ነው። እንግዲህ እኔ ማን ብዬ ልጥራሽ? ደግሞ ጥሩ እናት ነሽ ለልጆችሽ ያለሽ ቦታ ልጆችሽን ስትወጃቸው በጣም ነው ልጆችሽን የምትወጃቸው፣ በማለት ትላታለች ማለት ነው። አዎ አንቺም እንግዲህ ስታድጊ እና ስትሆኚ እንደኔ ሁኚ፣ በማለት ነው እንግዲህ ወይዘሮ ማርታ የመለሰችለት። ስለዚህ ማን ብዬ ልጥራሽ ስትላት፣ እንግዲህ ማን ብለሽ ብጠሪኝ ይሻልሻል? እንግዲህ ያልሽውን በኛ ስትልኝ እማዬ ልበልሽ ስትላት፣ እንግዲህ ዳጣ አይ እማዬ ሲቆይሽ እስቲ ለጊዜው አንቺ ልዬ ስላልሆንሽ ልጆቼ እንደ እንዳይቀየሙች ስትላት እንግዲህ እሷም እንዴ ታዲያ ምን ችግር አለ ናታንም እኮ ማዬ ብሎ ነው የሚጠራች ስትላት አይ ባይሆንስ እንደው እትዬ በኝ አለቻት ማለት ነው ዳጣም ቤስ እንግዲህ ችግር የለውም እትዬ ብዬ ጠራሻለው እያለች እያወራች እያለች እንግዲህ አቶ ደረጀ ከስራ ገብቶ ወደ ቤት ይገባል ማለት ነው እነሱን ሰላም ብላቸው ብሏቸው እንግዲህ ሻወሩ መግባት አለብኝ እና እረፍት ማድረግ አለብኝ ደክሞኛል ብሎ ወደ ክላሱ ይገባል ማለት ነው ነገር ግን ወደ ክላሱ ገብቶ እያወራ እያለ

ማርታ እንግዲህ እያወሩ እየተጫወቱ ነበረ። ነገር ግን ውስጡ ተጠራጥሯል። እች ልጅ ተሳስታ የሆነ ነገር ታወራለች እና የሆነ ስህተት ነገር ትፈጥርና ነገሮች ይበላሻሉ በማለት በመጠርጠር እንግዲህ በር ስር ቆሞ እያዳመጠ ነበር። አሷስሽ የት ነው የተወለድሽው? አባትሽ ማን ይባላል እያለች እየጠየቀቻት ነበረ። ነገር ግን እሱ በጣም ተደናውጧል ያንን ጥያቄ ስትጠይቃት፣ ምክንያቱም የአባቷን ስም የተወለደችበትን ቦታ ለዳጣ አልነገራትም። ለወባለቤቱ ለወይዘሮ ማርታ ግን ነግሯታል ማለት ነው እናም የት ነው የተወለድሽው? አባትሽ ማን ይባላል ብላ ስጠይቃት ዳጣም እያለች እንግዲህ እያሰበች እያለች እሱ እንደማያውቅ ሰው ዳጣ ብሎ ተጣራ ማለት ነው። ዳጣም አቋርጣ አባ እየጠራኝ ብላ እንግዲህ ተጠራው ብላ እየሮጠች ተነስታለች፣ ካጠገቧ ድናለች ማለት ነው። እሱም እንግዲህ ምንድን ነው የጠራኸኝ ደግሞ ስትለው የሆነ ስህተት እንዳይፈጠር ተጠንቀቂ ብዬሻለሁ። ይህን የተወለድሽው ካለችሽ ካለችሽ ና ከጠየቀችሽ ባህር ዳር ነው በያት፣ የአባትሽ ደግሞ ሲሳይ ነው የሚባለው በማለት ይነግራታል። እሷም እሺ ስ በማለት እንግዲህ ካልሳምከኝ ከክላስ ካልወጣ ያለችው ማለት ነው። እና እሱም ግዴታው ነው እንግዲህ ምን ማድረግ ስለማይችል ዳጣን በጣም ስለሚወዳት ስሟት በሂጅልኝ ካጠገቤ ይላታል ማለት ነው። እሷም እንግዲህ ተመልሳ ወደ ወይዘሮ ማርታ ጋ ትሄድ እና ሳሎን ላይ ቁጭ ብለው ጫወታቸውን ካቆሙበት ይቀጥላሉ ማለት ነው። እነሱም እንግዲህ የአባትሽን ስም ብለሽኝ ነበር። ምን ይሰራልኛል የአባቴ ስም፣ ወልዶን የጣለኝ አወኩት አላወኩት ምንም አይጠቅመኝም። እንዴ ተወለድሽው? ቦታ ስትላት እንግዲህ እዛ ባህር ዳር ነው እባክሽ የተወለድኩት ምናምን ትላት። አለ የአባቷን ስም አስታወስኩት፣ እንደውም የአባቴን ስም ሲሳይ ይባላል ስትላት ትላለች። እንግዲህ እሷም የፈለገችው ጫዋታ መቶላታል፣ እዚጋ ወይዘሮ ማርታ ማለት ነው። ነገር ግን ያው ቅናቱ እንደቀጠለ ነው ያለው። እሷም እንግዲህ በአባትሽ ስተት ያው ተቀይመሽኛል፣ አደለ አትቀየምኝም ብዬ ተስፋ አደርጋለሁ። ነገሩ የጠፋብኝ በጣም ትልቅ ነገር ነው። ለዛ ነው ያነኮሻው ለታ በማለት እሷም እንግዲህ ይቅርታ ጠይቃታለ። ከአቤቄል ጋራም ይቅርታ ተጠያይቀዋል ማለት ነው። ነገር ግን የራሷን ምክር ቀጥላለ። ናታን ክፍል ደግሞ በብዛት አትግቢ፣ እሱ ወንድ ልጅ ነው። አንደኛ ወንድ ልጅ ነው፣ ሁለተኛ ነገር ደግሞ ትምህርቱ ላይ ፎከስ ማድረግ አለበት ብላ እንግዲህ ከናታን እንድትርቅ አስጠንቅቃታለ። ነገር ግን እነሱ አንድ ክላስ ውስጥ ተገኝተዋል። ምን ተፈጠረ የ የሚለው በቀጣይ ቪዲዮ ይዤላችሁ እመጣለሁ። ለዛሬው በዚህ እሰናበታችኋለሁ። ባይ ባይ፣ ቸር ሰንብቱልኝ።